እኛ ማሰልጠኛ ላይ አቋየታችን እንዴት ነው የሚሆነው፣ ከኛ ምን ይጠበቃል የሚለውን ነገር ያው ይዛችሁ መሄድ ጠቀሜታ ስላለ በዛ ነው የምናወራው። ስለዚህ አንደኛ ጉዞ አካባቢ ያው ዲስፕሊናችን ጠብቀን መኪና ውስጥ የመረበሽ ሌሎች ሌሎች አቶች የማሳየት ነገሮች መኖር መቻል የለባቸውም። ይህንም እርስ በርስ ያው እየተመካከለ ነው የምንሄደው። ከናንተ የሚሆኑ አባላት አሉ። ከነሱ የሚቸገራችሁ ነገር እየተናበባችሁ መግዛት አለባቸው ነገር ጉዞ ላይ መቆም ባለብን ለኛ ለጉዞ በሚመች ቦታ ላይ ሲወሰድ የቆምን የምትፈልጉትን ነገር እንድትገዙ ማድረግ ይቻላል ማለት ነው። ሌላው ያው ማሰልጠኛ ስገቡ እናንተ የስልጤ አምባሳደሮች ናቸው። ማሰልጠኛ ውስጥ ጥሩ ስነ ምግባር ይጠበቃል ከእናንተ ማለት ነው። ምክንያቱም አንድ ሰልጣኝ በስልጠና ሂደት ላይ የሚሰጡትን ነገሮች ተገቢነቱን ባልተከተለ መንገድ ሌላ ዲስፕሊን ወጣ ያለ ዲስፕሊን እያሳየ የሚሄድ ከሆነ ከየት የመጣ ነው የሚለውን ነገር ሲነሳ ስልጤን ነው ስም ያስነሳው እንዲነሳ የሚያደርገው አይደል? ስለዚህ በእንደዛ አይነት ደስ ሳይሆን፣ እያንዳንዷን ከአመጋገብ ጀምሮ ሕፃን ልጅ አድጎ ገና ለምግብ ሲደርስ ምግብ ማጉረስ እንደምታስለምደው ሁሉ ማሰልጠኛ ሀ ተብሎ ከምግብ አመጋገባችሁ ጀምሮ ስልጠና ይሰጣል ነው ይሄ የነገ ሕይወታችሁ ምዕራፍ መሆኑን ነገ ከእናንተ የሚጠበቅ ብዙ ነገር እንዳለ እየተገነዘባችሁ መሄድ መቻል ስላለባችሁ በእያንዳንዷ ቀንና ሰዓት የሚሰጡ ግንዛቤዎችን ትኩረት በመስጠት የህይወቴ አካል ነው ብሎ መስራት ያስፈልጋል ማለት ነው። ስለዚህ አካላዊም አእምሮዊም አድጎ የመውጣት የሚወጣ ሰራዊት ማፍራት ነው የሚፈለገው እና በአካል ብቃትም በሚሰጡ የትምህርት ግንዛቤዎችም የበቃ ሰው ለመሆን ነገም የህይወታችሁን ምዕራፍ ከፍ እያደረጋችሁ እንድትሄዱ በመነሻ የሚሰጠው ይህ ስልጠና ከፍተኛ ዋጋ ነው ያለው። ስለዚህ ይህ ኃላፊነት ሲሰጥ ያለፋችሁበትን መንገድ ታስታውሳላችሁ። ብዙ ተመልማይ ቀርቦ ከዛ ውስጥ በተለያዩ ጥረቶች፣ በተለያዩ መስፈርቶች የወደቀው ወጥቆ ነው ለዚህ የበቃችሁት። ስለዚህ እንደናንተ አልፎም ትናንሽ መሰናክሎች ያስቀሩት በየመንደሩ የቀረሰው አለ። ስለዚህ ይህን እድል ያገኘ ሰው ደግሞ ቀጣይ ከደም ምን ይጠበቃል? የሚለውን ነገር እርስ በርስ በመመካከር ለዓላማችሁ መጽናት ያስፈልጋችኋልና